ሀገራት የሚያወጧቸው ፖሊሲዎችም ሆነ የሚያደርጓቸው ውሳኔዎች የስታትስቲክስ መረጃዎችን መሰረት ያደረጉ መሆኑ ይጠበቅባቸዋል። በግል ፍላጎትና ግምት ላይ መሰረት ያደረጉ ውሳኔዎች ዘላቂ እድገት እንደማያስገኙ ምሙን ነው። አፍሪካውያን የስታትስቲክስ ስርዓታቸውን ሊያዘምኑ በሚችሉባቸው ጉዳዮች ላይ በየአመቱ የሚመክረው 19ኛው የአፍሪካ የስታትስቲክስ ተቋማት የዋና ዳይሬክተሮች ኮሚቴ ስብሰባም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት መካሄድ ጀምሯል። አፍሪካም በተለያዩ ተግዳሮቶች ውስጥ እያለፈች መሆኑን ያነሱት ምክትል ጠቅላይ ሚኒስትር ተመስገን ከጊዜው ጋር የሚራመድ ታማኝና የተቀናጀ የመረጃ ስርዓት ያስፈልጋል ብለዋል። የዘመነ የአፍሪካውያን የስታቲስቲክስ ስርዓት ተገቢ ፖሊሲዎችን ለመቅረጽ እና ትክክለኛ ውሳኔን ተግባራዊ ለማድረግ መሰረት ነው። ስታቲስቲክስ የኢኮኖሚ ጉዟችን ደረጃ የሚያመላክት በትምህርት በጤና ዘርፍ የሚከናወኑ ስራዎች ሂደትን የሚያሳውቅና ሊገጥሙ የሚችሉ ችግሮችንና ስጋቶችን ለማወቅ የሚረዳ ነው። በጥቅሉ ስታቲስቲክስ መረጃን መሰረት ያደረገ እቅድና እድገት እንዲረጋገጥ የጀርባ አጥንት ሆኖ የሚያገለግል ነው። በባክቦን ኦፍ ኤቪደንስ ቤዝ ፕላኒንግ አንድ ዳታ ድሪቨን ዴቨሎፕመንት ኢትዮጵያ የእድገት ጉዞ እና የተገበረችው የአገር በቀል ሪፎርም ጠንካራ መረጃን መሰረት በማድረግ የተከወነ መሆኑን በማንሳትም ምርታማነትን ለመጨመር የስርዓተ ምግብን ለማሻሻል እና የተረጋጋ ኢኮኖሚ ለማረጋገጥ ስታቲስቲክስ ሚናው የላቀ መሆኑን ጠቁመዋል። ዊ መስት ስትሬንግተን ስታቲስቲካል ገቨርናንስ ገለልተኛና ጠንካራ ተቋማትን ማጠናከር ይጠበቅብናል። ገለልተኛ የስታቲስቲክስ ተቋማት በዜጎች በፖሊሲ አውጪዎችና በባለድርሻዎች ቅቡልነት ያለው መረጃን ያቀብላሉ። ታማኝ መረጃ ደግሞ ውጤታማ የሆነ የልማት እቅድ እንዲቀረጽ መሰረት ነው። ሌላኛው ዘላቂ የፋይናንስ ድጋፍን ማረጋገጥና ዘመናዊ የመረጃ አሰባሰብን ማዘመን ነው። ሦስተኛው ደግሞ የስታቲስቲክስ ስራዎቻችንን የተቀናጀና ትብብርን መርህ ያደረገ እንዲሆኑ ማስቻል ነው። የጋራ የመረጃ ስርዓታችን ሲጠናከርና በተመሳሳይ ሁኔታ ሲከወን ድንበር ተሻጋሪ ውጤትን ያስገኝልናል። ኢትዮጵያም ለሶስት ዓመታት የሚቆይ የልማት ፕሮግራም መተግበሯን ያስታወሱት የገንዘብ ሚኒስትሩ አህመድ ሽዴ በበኩላቸው ፕሮግራሙ የስታትስቲክስ ስርዓትን ያዘምንና ውጤት ያስገኘ መሆኑን ተናግረዋል የልማት ፕሮግራሙ ብሔራዊ የስታቲስቲክስ አቅማችንን ለማጠናከር የመረጃ ጥራትን ለማረጋገጥ ስታቲስቲክስ የልማት ትኩረታችንን እንዲመራ ለማድረግ የተቀረጸ ነው ይህ የልማት ፕሮግራም በውጤታማነት መተግበሩ የተቋማትን ትብብር ከብሔራዊ ስታቲስቲክስ ስርዓት የተጠናከረ እንዲሆን አስችሏል ዘመናዊ የመረጃ አሰባሰብና ትንተና ማከናወን እንዲቻልም አድርገዋል የኢትዮጵያ ስታቲስቲክስ ፕሮግራም የተቀናጀ ፈጣንና ተአማኒ የስታትስቲክስ ስርዓት እንዲኖር ፖሊሲ ቀረጻችንም መረጃን መሰረት አድርጎ እንዲመራና ብሔራዊ የልማት አጀንዳችን ያለበት ሁኔታን ለመገምገም እያገዘ ነው። ባለፉት አስር ዓመታት በአጉሪቱ የስታትስቲክስ ስርዓት እየዘመነ መጥቷል ያሉት ደግሞ የአፍሪካ ሕብረት ኮሚሽን ምክትል ሊቀመንበር ሳልማ ማሊካ ሃዲዲ ሲሆኑ አጀንዳ 2063 በአግባቡ እንዲተገበር ዘመኑን የዋጀ ስራ ይጠበቅብናል ብለዋል። የዘመነ ብሔራዊ የስታትስቲክስ ስርዓትን መገንባት አሁን ላይ የምርጫ ጉዳይ ሳይሆን መሰረታዊ ጥያቄ ነው። የዲጂታል ጉዞ እንደ አርቲፊሻል ኢንተለጀንስ ወይም እንደ ሰው ሰራሽ አስተውሎት ያሉ አዳዲስ ቴክኖሎጂዎችን በጥንቃቄ መጠቀም እንዳለብን አመላካች ነው። አርቲፊሻል ኢንተለጀንስ ሰው ሰራሽ አስተውሎት የራሱ መልካም እድሎችና ስጋቶች አሉት። የመረጃ አሰባሰባችንን ፈጣንና ተደራሽ እንዲሆንልን የሚያግዝ ቴክኖሎጂ ሲሆን በጥንቃቄና በሕግ መመራት እንዲሁም የመረጃ ጥራቱ በአግባቡ መረጋገጥ ይጠበቅበታል። ስርዓቱን ለማዘመን የሕግ መሰረት ሆኖ እያገለገለ የሚገኘውን የአፍሪካ ስታቲስቲክስ ቻርተር ያልፈረሙ ሀገራት መፈረም እንደሚገባቸውም በመድረኩ ላይ